አዲስ ትኩስ መረጃዎች ልናስደምጣችሁ ነው። አባቷ የድረሱልኝ ጥሪ አቅርበዋል። ፍትህ ለአንዱ አለም ጎሳ ዘመቻ ሊጀመር ነው። አርቲስቶችና አባገዳዎች ያደረጉት ነገርም ብዙዎችን አሳዝኗል። በዝርዝር እናያቸዋል። ሰላም ሰላም! ውድና የተከበራችሁ የዜ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም የሙስሊም የእስልምና እምነት ተከታዮች እህት ወንድሞቼ በአጠቃላይ ያዳምሰር እንኳን አደረሳችሁ ይደል ሙባረክ እንኳን አደረሳችሁ ለለወዳለው ሰላማችሁ ብዝት ይበል። አዳዲስ መረጃ ስለ ቀነኒ ወጥቷል። እስኪ አብረን እንስማ። አባገዳ ምን እያለ ነው? ምን እያደረገ ነው? የቀነኒ አባትም እባካችሁ ድረሱልኝ እያሉ ሲማጸኑ ሰምተን ነበረ። አሁን ደግሞ አዲስ መረጃ ወጥቷል። ሁላችሁም ወደ መረጃው እንሂድና አብረን እንመለሳለን ማለት ነው። በመሀል በመሀል እያስገባውላችሁ፣ እስኪ እናዳምጥ። መግቢያ ላይ እመለሳለሁ ፖሊስ ትኩስ መረጃዎች ልናስደምጣችሁ ነው። አባቷ የድረሱልኝ ጥሪ አቅርበዋል። ፍትህ ለአንዱ አለም ጎሳ ዘመቻ ሊጀመር ነው። አርቲስቶች እና አባገዳዎች ያደረጉት ነገርም ብዙዎችን አሳዝኗል። በዝርዝር እናያቸው። አለፍ ቀነኒ ያዱኛን ካጣናት ሳምንታት ተቆጠሩ። አንዱ አለም ጎሳ ፍርድ ቤት ሁለቴ ቀርቦ ሁለቱም በሌላ ቀጠሮ ተዘጋ። ሀዘኑ ከጓደኞቿ ልብ ውስጥ ለሰዓታት መቆየት ባይችልም እማናውቃትኛ አሳዝናን ከቀናት በኋላ ብንረሳትም ለቤተሰቧ ግን የእግር እሳት እንደሆነ ለዘላለም ይኖራል በተለይ ለእናቷ በተለይ ለአባቷ። ይህም የሚያሳየው የቀነኒ አባት አቶ አዱኛ ዋቆ ከሰሞኑ ወደ ሶሻል ሚዲያው መተም የኢትዮጵያ ሕዝብ መማጸናቸው ምስክር ነው። ጥቁር ለብሰው ሀዘን ካጠቆረው ገጻቸው ቁጭት እየተነበበ የኢትዮጵያ ሕዝብ እባካች የልጄን ደም እስኪወጣላት ድረስ ከጎን የሆኑም ለልጄ ፍትህ ጠይቁልኝ ብለዋል። አቶ አዱኛ ዋቆ የልጄ ሀቅ እንዳይወጣ የምትታገሉ ሰዎች በእግዚአብሔር ስም እጠይቃችኋለው እረፉ ሲሉም ተደምጠዋል። በአባ ገዳዎች ፍርድ ቤት አትሂድ ልጃችንን አስፈታ በእርቅና በካሳ እንፈተዋለን መባላቸው አሟቸዋል። ወደድ ክም ጠላህም ልጃችን ይፈታል፣ ነገር ግን እንደ ካሳ ዳጎስ ያለ ገንዘብ እንሰጥሃለን፣ ነገሩ በሽምግልና ይፈታ የአባ ገዳዎቹ ቃል ነው። ከጎናቸው ሆነው አይዞት፣ እውነቱ ይወጣል፣ እስከ መጨረሻው እንታገላለን ሌሏቸው ሲገባ በገንዘብ ሊደለሉ መሞከሩ የአባትን አይደለም የባዳን ልብ ያደማል። ለወትሮ የኦሮሞ የገዳ ስርዓት የተበደለን የሚክስ ፍርድ ለማዛባት ሳይሆን ለማቃናት የሚሰራ ሁሉንም በኩል ጆሮ የሚሰማ በኩል አይን የሚያይ እንኳን ለግለሰብ ለሀገር የሚተርፍ ስርዓት እንዲህ ለጥቅም መዋሉ ከአባ ገዳዎች የሚጠበቅ አይደለም። በጣም በሚያሳዝን ሁኔታ መግቢያ ላይ እንደሰማችሁት አሁንም አስገባላችኋለሁ። እስኪ ትንሽ በመጀመሪያው ላይ ልበልና አባ ገዳ ማለት እንግዲህ ለእውነት እየቆመ ነው፣ በእነሱም በአባ ገዳ ስርዓት ማለት ነው በኦሮሞ ስርዓት እና ይሄን ነገር እንዴት ይታያል? ይሄስ ነገር ደግሞ እንዴት ገንዘብ እንስጥህ ይባላል? ይሄ እኮ ድፍረት እኮ ነው። ለዚህስ መተባበር በጣም ነው የሚያሳዝነው። እንዴት ገንዘብ እንስጥህ? ዳቦስ ያለ ገንዘብ ወርቁ ልጃችን ይፈታ። የእሱም እኮ ወርቅ እንቁ የሆነች ልጅ እኮናት የሞተችበት አባት ማለት ነው። አንዱ አለምስ ቢታሰርም ይወጣል፣ እውነት ካለው ነጻ ይወጣል። እጁ ካለበትም ያው ቅጣቱ ሶስት በጣም ነው የሚያሳዝን አስራ ሶስት አመት ነው። ከዛ በኋላ ይፈታል። እችስ ለዘላለም ጭልም ብሎባት ሄደች። ለዘላለም እሳቱ ከውስጣቸው የማይጠፋ እናትና አባት ያላት ለእነሱ ሁሌም የግር እሳት የሚሆንባቸው እንዴት፣ ለእሱ አልታዘነም? እንዴት ለቤተሰቦቿ ሙራንስ ቢሆን እንዴት አልታሰበም? ግን በጣም ያሳዝናል። በጣም በጣም ከሚባለው በላይ ማለት ነው። እና ውነት እኔ በጣም ነው ያዘንኩት። እንዴት ገንዘብ እንስጥ፣ በገንዘብ ወደድክም ጠላህም እንደራደር፣ በገንዘብ አለዛ ወርቁ ልጃችን ከማንም ወንበዴ ጋር አይታሰርም፣ ወደድክም ጠላህም ይወጣል ተብሏል። በዚህም ላይ ደግሞ የተወሰኑ ሰዎች ማለት ነው፣ የፖሊስ አባላቶች። እኔ እኮ ብያችኋለሁ፣ ነገሩ እየረዘመ ያለው ሲጀመር ሰምቻለሁኝ። እኔ ባለፈው ነግሬያችሁ ነበረ፣ በአባ ገዳ በገንዘብ እንደራደር እየተባለ ነው። ለዛ ነው ቀጠሮ ቀጠሮ እየተባለ የምርመራ ውጤቱን ሁለት ጊዜ ቀጠሮ ተብሎ አሁንም ሶስተኛም ሊቀጥሩ ይችላሉ። ለምን እነሱ ድርድር ይዘዋል። በዝግ እንግዲህ እሊሌ ሆቴል ላይ ስብሰባ አርቲስቶች ተሰብስበዋል ማለት ነው። በጣም ነው የሚያሳዝነው ነው፣ በጣም ልብ የሚሰብር ነገር ነው። እስኪ ወደሚቀጥለው ደግሞ ኒድ እስኪት ስሙና እንመለስ። ልኝ የልጄ ደም ፈሶ አይቀርም ይላሉ በሐዘን። አንዳንድ የአንዱ ዓለም ጓደኞች ቤተሰቧ ላይ እያሳደረ ያለው ጫና ከሰብአዊነት ያፈነገጠና ፍትህን ከመርገጥ ያልተናነሰ ተግባር ነው። በህይወት ሳለች ጓደኞች ነን ባዮች በህይወት ሳለች ቀነኒ ኮ ቀኖኮ እሚሏት የልብ ወዳጆቿ ዛሬ ለእሷ ሁለት ቃል ካፋቸው ለማውጣት ከብዷቸው አለትም አንዱ ዓለም ጎሳ ግን በህይወት አለ። ከሱ ጋር መኖሩ ያዋጣል። የቀነኒ ጉዳይ እውነቱ በትክክል ተጣርቶ ልባቸው እስኪያርፍ የሚቆሙላት አንድ አንድና አንድ ቤተሰቦቿ ብቻ ናቸው። አንዱ አለም ፍርድ ቤት ከቀረበ በኋላ ኢትዮ ፎረም በማህበራዊ ትስስር ገጾቹ ባጋራው መረጃ መሰረት ታዋቂ የኦሮምኛ ሙዚቃ አቀንቃኞች እና ጋዜጠኞች በተገኙበት በኢሊሊ ሆቴል ዝግ ስብሰባ አካሂደው ነበር። ሙዚቀኛ ታደለ ገመቹና አለም አቀፉ ጋዜጠኛ ግሩም ጫላ የዝግጅቱ አጋፋሪዎች ናቸው። እኛ ወርቁ ልጃችንን ከማንም ሌባና ቀማኛ ጋር እንዲታሰር መፍቀድ የለብንም በማለት ለመላው የኦሮሞ ልጆች ጥሪ አቅርበዋል። የአንዱ ዓለም ጉዳይ ለኦሮሞ ጥላቻ ያለባቸው የኦሮሞን ስም ማንቋሸሽ የሚፈልጉ ሰዎች በሚፈልጉ ሰዎች የተሴረ ሴራ ነው በማለት ጎተኬኛ ቢሊሰባሱ ቢሊሰባሱ በአማርኛው ጀግናችንን ነጻ እናውጣ የሚል እንቅስቃሴም እንደሚጀምር አሳውቀዋል። ሆኖም ስብሰባችሁ እውቅና የለውም፣ እንዲሁም ግጭት ቀስቃሽ ነው በማለት በመንግስት የጸጥታ ኃይሎች የተበተኑ ሲሆን የተጋበዙት ሚዲያዎች መረጃውን እንዳያስተላልፉ ተከልክለዋል። የዘንድሮ ነገር የተገላቢጦሽ አህያ ወደ ቤት ቤት፣ ውሻ ወደ ግጦሽ። እሺ ውዶች ይህ እንግዲህ እንደሰማችሁት ነው ምን እንበል ምን እናድርግ አያሳዝንም በጣም ነው የሚያሳዝነው በዚህ ልክ ማለት ነው እና ኢትዮጵያን እንግዲህ በዚህ ልክ ደርሰናል ማለት ነው በገንዘብ እንጂ ፍርድ ቤት አሁን የሰው ኪስ እንጂ የሰውን በደል ማየት ከተወ ቆይቷል ማለት ይቻላል ማለት ነው ምክንያቱም ይሄ ነገር እንዴትስ እየታየ ነው ሁለቱ ፖሊሶችስ ለምንድን ነው የሚጣሉት አንዱ ፖሊስ እውነት ይውጣ ይላል ገፈትራት እንጂ አልገደላትም በሚለው ምን ትላላችሁ እስኪ ሀሳብ አስተያየት ብትሰጡ ደስ ይለኛል ማለት ነው ምን ማለት ነው ገፈትራት እንጂ አልገደላትም እና ከገፈተራት አደል እንዴ ወድቃ የሞተችው ታዲያ ይሄ ከሆነ መልሱ ማለት ነው ብቻ ሊገባኝ አልቻለም በጣም ነው የሚያሳዝነው ፍትህ ለእህታችን አባትየውም እንግዲህ ገንዘብ ባይኖረኝ እግዚአብሔር ከኔ ጋር አለ፣ የልጄ ደም አይጠፋም፣ ና የኢትዮጵያ ህዝብ አግዙኝ ብለዋሉ። እናግዛቸው፣ ሁላችንም ፍትህ ለቀነኒ እንበል። ይህ ነገር በእያንዳንዳችን ቤት ይገባል። አዋንዱ አለም ወንድማችን ነው፣ ወንድማችን ነው። ቀነኒም እህታችን ናት። እጁ ካለበት ደግሞ ግድ ነው ቅጣቱ መውሰድ አለበት። ስለዚህ ምንም ውስጥ ለውስጥና በዝግ ስብሰባ መሰብሰብ አያስፈልግም። አባገዳ ማለት እኮ ለሀቅ የቆመ ነው እንጂ በእንደዚህ በማጭበርበር አይደለም። ስለዚህ ይሄ ነገር በአባገዳ ማለቅ ሳይሆን በህግ ማለቅ አለበት። ይሄ በትክክለኛው በህግ ማለቅ አለበት። በቃ ያው ሰው እንደሚቀጣው የህጋችንም የኛ ኢትዮጵያን ህግ እንደምታዩት ነው። ወይ አስራ ሶስት አመት ነው እስሩ አይደለም ከዚህ አይበልጥም። ግን እኔ ያልገባኝ ነገር ገፈትራት እንጂ አልገድላትም ማለት ሲገፈትራት መሬቱ ሳባት የመሬት ስበት እንደምትን እንደ ማግኘት ሳባ ደረጋት ወደታች ወይስ ምን እንበል አላቅም። ብቻ እስኪ መልሳችሁን። በጣም ያሳዝናል። ለማንኛውም እውነቱ መውጣት አለበት የአባትም እንባ አባትም ኦ እያሉ ያሉትም ለዚህ ነው እያለቀሱ ያሉት ምክንያቱም ውስጥ ለውስጥ እየተደረገ ያለው ነገር ትክክለኛ ነገር አይደለም የዝች ልጅ እውነት እንዳይገኝ እየተሰራ ያለው ነገር አርቲስቶች ነገ በየ ቤታችሁ ይገባል እናንተ ጋርም ይደርሳል ዛሬ ቀነኒናት፣ ነገ ያንተ ልጅ ያንተ ሚስት እንደዚህ ልትሆን ትችላለች። ስለዚህ ይህን ነገር እውነቱን ለምንድን ነው ማታወጡት? እውነቱ እንዲወጣ ለምንድን ነው እሱ ሌላ ውስጥ ለውስጥ መሄድ። በገንዘብ ወርቅ ልጃችንን ቢልሱ ማናወጣ፣ ነጻ እናውጣ። ይህ ነጻነት እኮ አይደለም። ነጻነትማ እሱ ነጻ ከሆነ ሲጀመር፣ እናንተ ምንም የእናንተ እርዳታ አያስፈልገውም። አንዱ አለም ከእጁ ከደሙ ንጹሕ ከሆነ ፈጣሪ ያወጣዋል። ምንም የእናንተ እርዳታ አያስፈልግም፣ በቃ ህግም ይለቀዋል። እውነት ከሆነ ግን ይሄ የተለያየ ነገሮች መረጃዎች እያየን ነው እየሰማን ነው እስካሁን ድረስ ባለው ድረስ ማለት ነው አይደለ? አንድ ገፈተራት እንጂ አልገደላትም ማለት መገፍተር ማለት ምንድን ነው? የተለያዩ መረጃዎች እየወጡ ነበረ። ለአርጎ ልጠጣ ስትል ከእጇ ቀማው ተባለ አልተባለ። አሉ አሉ አሉ አሉ የሚባለው ነገር አንድ ሺ አንድ ነው የሚነገረው። ምንም ሆነ ምንም ፍትህ ለቀነኒ ይህ ተግባር ደግሞ ጥሩ ተግባር አይደለም። እንደኔ ማለት ነው እንዳየውት ከሆነ ይሄ ትክክለኛ ፍትህ ያለው ነገር አይደለም። በገንዘብ መደለል በገንዘብ እንትን ማለት በጣም ነው የሚያስጠላ። እያንዳንዳችሁ ቤት ይገባል። የአባት እንባ የእናት እንባ በየቤታችሁ በየጽዋችሁ ይደርሳል ማለት ነው። ኢትዮጵያን እንዴት እያያችሁት ነው? ወዴት እየሄዳችሁ ነው? በአሁኑ ሰዓት ላይ የሴቶች እህቶቻችን እየሆነ ያለው ነገር እንደምታዩት ነው። በየቦታው በገዛ ሚስታቸው ወንዶች ሴቶች በባላቸው በፍቅረኛቸው። አዲስ ነገር አይደለም እኮ የቀነኒ እስካሁን ድረስ የጠገብንበት ነው። በቃ እንደዚህ አይነት ነገር አለቀስን፣ አነባን። አሁን ራሱ የአንድ ልጅ እናት አይታችኋል፣ በእንትን ላይ ደብረ ዘይት ላይ በዚህ አመት በዚህ ወር ልበላችሁ የካቲት ሰላሳ ላይ የተደረገውን ነገር አይታችኋል በልጁ ፊት ለፊት የአስራ አንድ ዓመት ልጁን ከጮሽ ገልሻለሁ ብሎ እያሳየ ነው። በስለት ወጋግቶ ሚስቱን ህይወቷን ያጠፋል። ልጁ ፍለፊት ላይ ልጁ እያየች ቁጭ ብላ እያየች እንዳጮህ ብሎ ተይዞ ነው ያለ። ፍርድ ቤትም አምኗል አድርጎታል። አያችሁ አይደለ? ይህን አክል ጭካኔና መንፈስ የገባበት ህዝብ ሁነናል። ብቻ አላቅም። ወንዶች ጸልዩ፣ ሴቶችም ጸልዩ። እውነቴን ነው። ከእንደዚህ አይነት ነገር ፈጣሪ ይሰውረን በሉ። በአሁን ሰአት ሀይል ቃል እንኳ እንኳን እኮ ባልና ሚስት መነጋገር አይችልም። አንድ ቤት ማለት ነው በቃ የሆነ መንፈስ ነገር ተልኮብናል፣ እንደዚህ መጥፎ ነገር ውስጥ የሚያስገባን ማለት ነው። እና እኔ ስለ አንዱ አለም ነገር ምንም አልተዋጠልኝም። ስለዚህ ፍትህ ለቀነኒ ማለት አለብን። ይሄ የግፍ ግፍ እየተሰራ ነው ያለ የግፍ ግፍ። ገንዘብ እንሰጥሃለን፣ በገንዘብ ተደራደር ልጅህን ማለት በጣም ነው የሚያሳዝነው። በጣም ነው የሚያመው። እንደ ሰቆም ብላችሁ አስቡት። ኢትዮጵያን ወዴት እየሄድን ነው እንዴ? እስኪ እናንተ ምንድን ነው ምን ትላላችሁ? እውነት እኔ ያልተዋጠልኝ ነገሮች ብዙ ነገር አለ። እንዴት ነው በገንዘብ እጁ ንጹህ ከሆነ ገንዘብ መክፈል ምን አስፈለገ? ለምን እናንተ በቃ እሱን ይሄን ነገር አድርጎታል ብላችሁ አምናችኋል? ያመናችሁበት ነገር አለ ማለት እኮ ነው። ገንዘብ እንስጥህ፣ ፍርድ ቤት አትሄድ፣ በገንዘብ እንደራደር ማለት አባትን በጣም የሚያም እኮ ነው። አስባችሁታል አባትም ሰው ባይኖረኝ ፈጣሪ ያለኝ። ስለዚህ የልጄ እውነት ይውጣ ለኢትዮጵያ ሕዝብ ሰጣለሁ እንጂ በፍጹም በገንዘብ አልደራደርም የልጄ እንደማልበላም ብለዋል። ትክክል ናቸው። እውነት ነው ያስብላል። እንዴ ለምን ንጹህ ከሆነ የእናንተ መሰብሰብ የእናንተ መድውለት የእናንተ ውስጥ ለውስጥ መሄድ ምን አስፈለገ? አባገዳጋ ገዳጋ መሄድ ምን አስፈለገ? በሕግ ነው፣ በሕግ ነው፣ በኢትዮጵያ ሕግ ነው። በሕግ በቃ ተይዟል። ነጻ ከሆነ ነጻ ይወጣል። ምንም አያስፈልግም። አምስት ሳንቲም ሳያወጣ እጁ ነጻ ከሆነ ነጻ ይወጣል። እንደውም የስም አጥፊነት ካሳ ሁሉ ሊሰጠው ይችላል ማለት ነው። ንጹህ ከሆነ ግን ምን አለ? የሆነ ሚስጥር ስላለ ነው ማለት ነው። እናንተ ራሱ ይሄን በገንዘብ ስብሰባ ዘግታችሁ፣ ኢሊሌ ሆቴል ዘግታችሁ ስብሰባ ተሰብስባችሁ ገንዘብ እንስጥህ ብላችሁ ሽምግልና ወደ አባትየው መልአክ አያምም እንዴ? ለልጅ እችን የመሰለች ልጅ ለእሷ ህይወቷ የጠፋው ሳያቃጥላችሁ፣ የእሱ መታሰር አንቀጠቅጣችሁ። እረ እንደ ሰው አስቡ። በጣም ያማል። በፊት ግን ቀኖኮ አደኮ ስትሉ ነበረ አይደለ? ከሞተች መቼም ቀና ብላ ስለማታይ ያው ከአንዱ አለም ጋር ፒስ ሆኖ መኖሩ ያዋጣል። በምድር ላይ ያለው ሰው እሷ ከዚህ በኋላ ቀና ብላ አትመጣ አታያችሁ። እንደዛ ነው እንጂ ሌላ ምንድን ነው? በጣም ግን ያሳዝናል፣ ልብ ይሰብራል እየተደረገ ያለው ነገር። አላቅም ፈጣሪ ልቦን አይስጠን፣ ለሁላችንም የዚችን ልጅ እውነት ደግሞ ፈጣሪ ያውጣላት፣ ለአባቷ ለእናቷ ሲል ለእነሱም የአእምሮ ረፍት ነው ማለት ነው። እና እኔ በጣም አሞኛል እየተሰራ ያለው ነገር፣ በጣም ነው የሚያስጠላ። ከእናንተ አይጠበቅም እውነቴን ነው የምለው። ትላልቅ አርቲስቶች ተሰብስባችሁ ወርቅ ልጃችን ከወንበዴ ጋ ይታሰርም፣ ነጻ መውጣት አለበት ይህን ዘመቻ እንቀጥል ብላችሁ ለዚህ መቆም የለባችሁም። እችም እህታችሁ ደማችሁ ናት እሱም ደማችሁ ነው፣ እኩል ነው። ስለዚህ ወንጀለኛን እንደ ወንጀለኛ ቅጦት። ሁለት ልጆች ቢኖራችሁ ቤታችሁ፣ አንዱ ልጅ ካጠፋ፣ አንዱ ካላጠፋ፣ ያጠፋው መቀጣት አለበት ግድ ነው እንጂ ገንዘብ እንስጥህና ያላጠፋው አይቀጣትሉም። ልጆቻችሁን እንኳን ሁለት ቢያጠፉ ማለት ነው። ይሄ በገንዘብ መደለል በሙስና አይቻልም። ስለዚህ ፍትህ ለቀነኒ እንላለን። አሁንም ፍትህ ለቀነኒ ሲጀመር እኔ ብያችኋለሁ። ባለፈው ሰምቻለሁ፣ መረጃውም ማለት ነው። ውስጥ ለውስጥ በሽምግልና እየተያዘ ነው። በአባገዳ ስርዓት ሊያልቅ ነው። ስለዚህ ለዛ ነው ቀኖቹ የተራዘሙት። በዛ ላይ ፖሊሶች አለመግባባት እርስ በርስ ሁለት ፖሊሶች ተጣልተዋል። ምክንያቱም ሁለቱ የተጣሉት ምንድን ነው? አንዱ አልገፈተራትም በዋስ መውጣት አለበት ይላል። አንዱ ፖሊስ ደግሞ በዋስ መውጣት የለበትም ምርመራው መጠናከር አለበት ብሏል። ሲጀመር ብዙ ነገር ተገኝቷል። ምንጣፍ ላይ ደም ተገኝቷል። ሲቀጥል አነጋገራቸው ራሱ እዚህ ጋር እጻን ልጅ ራሱ እንደዚህ አይልም ማለት ነው። ገፈተርኳት እንጂ አልገደልኳትም። መገፍተር ምንድን ነው ታዲያ? ስትገፍ አንተ ስገፈትራት ወደቀች፣ ሞተች ማለት እኮ ነው። እንደዛም ከሆነ እና ስለዚህ ይሄ ይሄ ራስ ሰው ሰው እንዲጠራጠር የሚያደርግ ነገር ነው። አይደለም ይሄ ፖሊስ አካል ና ይሄ ሁሉ ነገር ባለበት ስላል ገፈተራት ገደላት የሚል ስለሌለ ይፈታ፣ በዋስ ይፈታና ውጪውን ይከታተል። ሌላው ፖሊስ ደግሞ ሀቅ መውጣት አለበት እንጂ መውጣት የለበትም መረጃ ያጠፋብኛል። ስለዚህ ሁለት አለ መግባባት ሆኗል። ሶስተኛ ደግሞ የቀነኔ አባት ጋር ሽምግልና እየተላከ ነው። ይሄ ይሄ ነገር ምንድን ነው? ገንዘብ እንስጥክ ፍርድ ቤትም አትሂድ እንጨርስኛ እውነት ያማል። ከባድ ነው። እንኳን ለቤተሰብ እኔ አላቃትም። ቀነኒን ከሞትች በኋላ ነው ቪዲዮቿን ሁሉ ነገሮቿን ስትሪዋን እየሰማሁ ና ያወቅኳት ማለት ነው። በጣም ልቤን የሰበረችኝ ከአይሚሮ የማጠፋ የምታሳዝን ልጅ ናት። በጣም ማለት ነው አይደለም ለወላጅ ማለት ነው። ስለዚህ የዝች ልጅ እውነት ይውጣላት። የዝች ምስኪን ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ ሀሳብ አስተያየታችሁንም ስጡ እናንተም